ሀገራዊ ምክክር ኮሚሽኑ እንግዲህ ባለፉት ጊዜያት የተለያዩ ክልሎች ላይ በሀገራችን ከተሞች ላይ በመዘዋወር ከተለያዩ የህብረተሰብ ክፍሎች ጋር ቆይታ በማድረግም ምክክር ኮሚሽኑ የተለያዩ ምዕራፎችን በምክክር ሲያካሄድ ቆይቷል። የተለያዩ አጀንዳ ማሰባሰብ ስራዎችንም ሲሰራ ቆይቷል። በዛሬ እለትም እንግዲህ የፌዴራል ተቋማትና ማህበራት አጀንዳ ማሰባሰብ መድረክ በትናንትና እለት ጀምረዋል። ዛሬም ቀጥሎ ውሏል፣ እየተካሄደ በአዲስ አበባ ማለት ነው። በዚህ ዙሪያ ተጨማሪ ማብራሪያ እንዲሰጥ ደግሞ እዚህ ስቱዲዮ እንግዳ ገብዘናል። የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳይ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ያው ቀደም ብለን የተመለከትነው ጥንቅርም ነበር፣ የዛሬን ውሎ የነበሩ ሀሳቦችም የተጋራንበት ነበር። ምናልባት ያለፉት ሁለት ቀናት ቆይታ ምን መልክ ነበረ? ውስጥ ያጠራርግና አንሳ ያለፉት ሁለት ቀናት በጣም ውብ የሆነ መልክ ነበረው። የውበቱ መነሻና መድረሻው ውብ ከሆነችው ከኢትዮጵያ ከተለያዩ ክፍሎች የመጡ የአስራ አራቱም ዛሬ የትግራይ ጊዜያዊ ፕሬዚደንትም መጥተዋል። የጊዜያዊ አስተዳደሩ ፕሬዚደንትም እዛው ተቀላቅለውናል እና ሌሎችም እንደዚሁ የክልል ፕሬዚደንቶች፣ እንደዚሁም የመንግስት ስራ አስፈጻሚዎች ተወካዮች፣ ምክር ቤት የፌዴሬሽን ደግሞ የሃይማኖት መሪዎች በተመሳሳይ የፖለቲካ ፓርቲዎች ሲቪል ማህበራት እንደዚህ በሙሉ የተገኙበት ያ ራሱ ራሱ ስብስቡ ራሱ ውብ ነው የሆነው። ሁለተኛው ነው ትልቁ ስራቸው ደግሞ እዛው ዝም ብሎ መሰባሰብ አይደለም። በሚገባ እንደዘገባችሁት ነው እኛም እንደተከታተል ነው። በስራችንም ላይ ሁልጊዜ በፊልድም ጭምር እንደምናያችሁ አስራ ሶስቱን የኢትዮጵያን ክልሎችን አካለን ሁለቱን ከተማ መስራት ጨምረ ማለት ነው። አስራ አራተኛ መድረክ ላይ ነው አሁን የምንገኘው እና በዚያ ሁሉ ውስጥ ስንሰራ የነበረው በዋናነት አጀንዳ ማሰባሰብ ህብረተሰባችን በግራስሩት ወይም ደግሞ በመሰረታዊ እርከን ደረጃ ዲሞክራሲ እንዴት እንደሚለማመድ የመደማመጡን ሁኔታ፣ የመከባበሩን ሁኔታ። ምክንያቱም ዲሞክራሲ ግንባታ የሚጀመረው ከስር ነው ከቤተሰብ ነው ከትምህርት ቤት ነው እና ከሁሉም በላይ ደግሞ በመከባበር በመደማመጥ ላይ የተመሰረተ ያ አንድነት ስኖር ነው እና ይህንኑም ስናይ ነበረ። ከሁሉም በላይ ከአጀንዳዎች ማሰባሰብ በኋላ ደግሞ በሀገራዊ ደረጃ በሀገር አቀፍ ደረጃ በሚካሄዱ ሀገራዊ ምክክር ኮንፈረንስ ላይ የሚሳተፉ ኃላፊዎችን ወይም ተወካዮችን መምረጥ ነበረ። እሱን በተሳካ ሁኔታ አስመርጠን ወደዚህ ስንደርስ በዚህ በሁለቱ ቀናት ውስጥ በዋናነት ሀሳቦችን ማዋጣት ነበረ። ብሬንስቶርም እናወጣ ነው የሚለው በእንግሊዝኛ አስቀድሞ ሀሳቦቹ ላይ ከዛ በሚገባ ከተዋወቁ በኋላ ሀሳቦቹን ደግሞ ማደራጀት ነበረ። በየክፍሎቻቸው የመንግስት ተቋማት ኃይማኖት፣ እንደዚሁም ሲቪክ ማህበራት፣ ሚዲያዎች በየፊናቸው ዘው ሆነው እጅግ በሚያስደንቅ ሁኔታ ብዙዎቻቸው ዘግባቸዋል ብዬ አስባለሁ። በተለይ የኛ ትኩረት እንደው ማን መጣ ምናኛ ተሰጠ ብቻ ሳይሆን እንዴት ነበረ ሂደቱ ዋናው ወሳኙ ሂደት ነው። ምክንያቱም የሀገራዊ ምክክር ኮሚሽን ሶስቱ ዓላማዎች የመጀመሪያውና ትልቁ ምክክርን ባህል ማድረግ ነው። ሰዎች በተቆጡና በተናደዱ ቁጥር ጠመንጃ ይዞ ጫካ መግባት ሳይሆን ችግሮቻቸውን በሰላም ለመፍታት የመጀመሪያ ሆነ ትልቁ ነገር እርስ ፊት ለፊት በመተያየት ዓይን ለዓይን በመተያየት በመከባበር፣ በመደማመጥ መመካከር ነው የሚያዋጣው። ስለዚህ ያንን የምክክር ሂደት የምክክር ባህልን በኢትዮጵያ ውስጥ የፖለቲካ ባህል ለማድረግ ትልቁ የኛ ትኩረት ያን ነበር እና እሱን ከአስፈጻሚዎች አይተናል ከጋውጪዎች አይተናል ትርጓሚዎች አይተናል እጅግ የሚያስደንቅ ነበር። ሌላው የሃይማኖት አባቶች በየ የሃይማኖት ተቋማት ሲያስተምሩ የነበረውን ዛሬ በተግባር አንድ ላይ ሲያሳዩ የነበረው ያን ትህትና፣ እኔ በእሷ ቦታ ቢሆን እኔ በዳዊት ቦታ ቢሆን እንዴት ነበር ሊሰማኝ የሚችለው? ስለዚህ ለኢትዮጵያ መሰረታዊ ችግር መንስኤው መዋቅራዊ ምክንያቱ ምንድን ነው የምለውን መጀመሪያ በመከባበር ሀሳባችን የፈለገ የተለያየ ቢሆን ያንን ግን መስማትና መሰማማት ስንችል ስለሆነ አስቀድሞ ተገቢ ቦታ እንዲሰጣቸው ሲደረግ ስናይ እጅግ የሚያኮራ ነበረ ስለዚህ ምን መልክ ነበረው ለተባለው እጅግ ውብ የሆነ መልክ ነበረው ባጭሩ እንደው ከዚህ ቀደም በተለያዩ የሀገራችን ክፍሎች ምክክር ኮሚሽን የተለያዩ አጀንዳ የማሰባሰብ ስራዎችን ሲሰራ ቆይተዋልና በክልሎች በክልሎችም በከተማ አስተዳደሮችም ይሄኛው ምን ለየት ያደርገዋል በጣም ጥሩ ጥያቄ ነው እሱ በተለይ በገጠር ወይም በአጠቃላይ በሌሎች ከተሞች ስናካሄድ የነበረ በዋናነት ባለድርሻ አካላት ወይም ደግሞ ስቴክሆልደርስ እና ማህበረሰብ ክፍሎች ወይም ኮንስቲቱዌንት ተብሎ የሚጠሩ አስር ክፍሎች ነበሩ። እነዚህ አስሮቹ ተፈናቃዮችን ጭምር፣ ወጣቶች፣ ሴቶች፣ እነዚህ ተለይተው ነበረ። አሁን በፌዴራል ደረጃ የሚካሄድ በዋናነት ተቋሞች እና ማህበራት ናቸው የሚነጋገሩት። ያኛው ቀደም ስል እንዳልነው ስብጥሩ ለየት ትላል። ይህኛው ደግሞ በሀገር ደረጃ ኢትዮጵያን የሚመሩ አካላት ናቸው። በዚህ ቦታ ታች ላይ የነበሩ ተመሪዎች ነበሩ። በአብዛኛው እነዚህ ግን መሪዎች ናቸው። መሪዎች ደግሞ የሃይማኖት መጽሐፍ በተለይ በክርስትናው ላይ ተራራ ላይ የተሰራች ቤት ልትደበቅ አይቻላትም ይላሉ። የድሮ አማርኛ ስለሆነ እንዳለ ያነበብኩት። ስለዚህ እነዚህ ተራራ ላይ የተሰሩ ቤቶች ስለሆኑ ለሁሉም የሚያበሩ ስለሆነ እስቲ የምናገሩትን ምን ያህል ሆኖ ሊገኙ ይችላሉ የሚለውን በትርጉም በስራ ላይ እያየንበት፣ እውነትን መከባበርን መደማመጥን በግልጽ ያየንበት ስለሆነ ከሌሎቹ ልዩ የሚያደርገው ያላቸው ኃላፊነትና ቦታም ነው። ሁለተኛ የምክክሩ ስብጥር ነው። ስብጥሮቹ ቅድም እንዳልነው እነዚያ ከታች እስከ ላይ ድረስ የነበሩቱ ኮንስቲቱዌንቲስ ወይም የማህበረሰብ ክፍሎች እና ባለድርሻ አካላት ናቸው። እነዚህ ግን ማህበራት በክልል ደረጃ በሀገር አቀፍ ደረጃ ብቻ የሚገኙ ለምሳሌ መከላከያና ሰኪሪቲ ስቴተስ የሰኪሪቲ መሰረቶች ወይም ደግሞ የደህንነት ተቋማት በሙሉ የሚገኙት በዋናነት አዲስ አበባ ውስጥ ነው። ሰብአዊ መብቶች የሚገኙት በአዲስ አበባ ውስጥ ነው። የሃይማኖት በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይሁን የእስልምና ጉዳዮችን ከፍተኛ መጨረሻ የሚገኘው እዚሁ ሀገር አቀፍ ደረጃ ነው። ስለዚህ እነዚህ ደግሞ በሀገር አቀፍ ደረጃ የሚያስቡት አስተሳሰብ ታች ካለው አስተሳሰብ ትንሽ ለየት ይችላል ከኤክስፒሪየንሳቸው የተነሳ በተለይ ካላቸው ሀላፊነት የተነሳ ስለዚህ ልዩ የሚያደርገው በዋናነት ማን ተሳተፈ ምን አይነት አጀንዳ መጣ ብቻ ሳይሆን ማን የተሳተፈው እንዴት ነበር አካሄድ ውስጥ የነበረው እነዚህ ለእኛ በተለይ ፕሮሰስ ወይም ሂደት በጣም ብዙ ነገር የሚያሳየው ፕሮሰስ ነው ሂደት ነው በዋናነት በየትኛው አቅጣጫ ለምሳሌ ይህን መንግስት እንደ አንድ የሰላም ግንባታ ስትራቴጂ ሀገራዊ ምክክርን እንደ አንድ ስትራቴጂ ሲመርጠው ማንም እኮ አላስገደደውም። ሲፈልግ አዋጅ አውጥቶ በዚህ ፈጽሞ ልጅ ይችል ነበር። ነገር ግን ይህ ሀገራዊ ምክክር ሁሉ አቀፍ ከታች ወደ ላይ አሁን ደግሞ በዚህ ደረጃ ከላይ ወደ ታች በተለይም ልሂቃን የምንላቸው ህግ አውጪዎች፣ ተርጓሚዎች አስፈጻሚዎች ሶስቱም እነዚህ ህግ አካላት አንድ ላይ ይዘው ሲገኙ በህጋችን ላይ ከእንግዲህ መደረግ አለበት እንዲህ እነሱ የሚሉትና ቀበላ ላይ የሚገኙት ልዩነቶች ሊኖራቸው ይችላል። እነዚህ እነዚህ ዋና ፋንዳሜንታል ኤሌመንትስ የምንላቸው ግብዓት ብለን የምንወስዳቸው መሰረታዊ ነገሮች ናቸው። በጣም ልዩ የሚያደርጉት ግልጽ አድርገው እንደሆነ ግልጽ ነው። በጣም አዎ ጥሩ እንግዲህ ያው በሁሉም ክልሎች እንዲያሉ የምክክር ሂደቶች ተደርጓል። ሁሉም እንደ ሀገር አለን ብሎ ለሚያነሱት ቅራኔም ሀሳባቸውን አዋጥቷል። ትናንትም ዛሬም እንዲሁ ደግሞ በፌዴራል ደረጃ ያሉ ተቋማትና ማህበራትም እንዲሁ ሀሳባቸውን እያዋጡ ነው የሚገኙት። እንደ ሀገር የምክክር ባህል ልምድ መዳበር ለሀገር መንግስት ግንባታ ምን ሚና አለው ብሎ ያምናሉ? አዎ ቅድም እንዳልኩት ሀገራዊ ምክክር አላማዎች ሶስቱ በተለይ አንድ ሀገራዊ መግባባትን ማምጣት፣ ሁለት በህዝብና በመንግስት መካከል እምነት እንዲኖር ማድረግ፣ ሶስት ምክክርን ባህል ማድረግ። ምክክርን ባህል ያደረጉ አገሮች በየአመቱ የሚወጡ ጂፒአይ የሚባሉት ግሎባል ፒስ ኢንደክስ፣ በዚህ ሰንጠረዥ ብንመለከት ከአንድ እስከ አስረኛ የሚወጡ እነሱ ናቸው። ሰላም ያላቸው እነሱ ናቸው። የሚመካከሩት እነሱ ናቸው። ለየትኛውም የልማት ስኬት ሰላም ቅድሚያ ያገኛል። በምክክር ሰላም ሲመጣ ያ የመጣው ሰላም የጸና ይሆናል። በጦርነት የመጣው ሰላም ግን በጣም ጊዜያዊ ነው። ስለዚህ ሀገር በምክክር ስትገባ አሁን በየቦታው ላይ የምንነጋገረው ለውጭ ፖሊሲያችን በተለይም ደግሞ ለባህር በር ጭምር አስቀድሞ የውስጥ ጥንካሬ ወሳኝ ነው። ለተማሪዎቻችን በዲፕሎማሲው ክፍል ወይም በፒስ ስታዲስ በኢንተርናሽናል ሪሌሽንስ ክላሶች በሙሉ የምናስተላልፈው የመጀመሪያው ሀሁ ወይም ኤቢሲ የውጭ ፖሊሲ የሚወሰነው በውስጥ ጥንካሬ ነው። የውስጥ ጥንካሬ መሰረቱ ደግሞ የውስጥ ሰላም ነው። የውስጥ ሰላም መሰረቱ ደግሞ ምክክር ነው። ስንመካከር ነው መግባት የምንችለው። ስለዚህ አንድ ሀገር ሲመካከር የጸና ሰላም የዳበረ ኢኮኖሚ እና ደግሞ ዘላቅነት ያለው የሀገር አንድነትና የዜጎች አንድነት ሁሉ ይህም የወጣቶች ተስፋቸው ብሮ ይሆናል። ምክንያቱም ተስፋ የሕይወት መሰረት ነውና ነገ ተስፋ ስራ የለኝም እንዲሆናለሁ ከመጨነቅ ይልቅ ሰላሙ ስላለኝ እዛ ኢንቨስት አደርጋለሁ እዚህ ይሆናለሁ በሀገሩ እንደፈለገ ተንቀሳቅሶ የመስራት እድሎች ይፈጠራሉ። ባጭሩ ሰላም ባህል ሲሆን፣ ምክክር ሰላም ሲሆን ሕይወታችን ዋስተና የሚገኘው ከዛ ነው። ስለዚህ ነው ምክክር ምክክርና ምክክር ለኢትዮጵያ መፍትሄ ነው ብለን የምናምነው። እንደው እስኪ አጠር አድርገው የመልሱልኝ ና ከአዲስ አበባ ከሚካሄደው የምክክር መድረክ በኋላ ከኮሚሽኑ የሚጠበቁ ስራዎች ምንድን ናቸው? ይሄኛው ስራ በአዲስ አበባ አሁን የጀመርነው የፌዴራል ደረጃ የተቋማትና ማህበራት ምክክር ከተጠናቀቀ በኋላ የሚከተሉት ናቸው ስራዎቹ። አንደኛ ኢትዮጵያ ከኢትዮጵያ ውጭ የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን አጀንዳቸውን በከፊል ቢሰጡም እስካሁን ስላልሰጡ ከእነሱ ማጠናቀቅ። ሁለተኛ በትግራይ ክልል ሌሎቹ ክልል ያደረግናቸው ስራዎች ስላልተሰሩ ስላልተፈጸሙ በዚያ እነዚያን ስራዎች ማካሄድ። ሶስተኛ እነዚህ እስካሁን የተሰባሰቡ አጀንዳዎችን አጠናቅረን ቅረን አጀንዳ ሰቲንግ ነው እንደለው ሰብስበን፣ በመጨረሻም እነዚህን ምክክር አድርገን ለሚመለከታቸው በተለይም ለተወካዮች ምክር ቤትና ለአስፈፃሚዎች በማቅረብ የህዝባችን ጥያቄ መመለሱን ደግሞ ተከታትለን የኢትዮጵያን ሰላም ማረጋገጥ በጣም ነው። እናመሰግናለን ዶክተር ዮናስ። እናመሰግናለሁ። እሺ፣ ስለመጡ በጣም እናመሰግናለን። መልካም ጊዜ ነው ያለሁት።